ድሬትዮ ሚዲያ በዛሬ የምሽት የዜና ወጃው፣ ህክምናቸውን ለሚከታተሉ ችግረኛ ታካሚዎች ማረፊያ የሚሆን ህንፃ ሊገነባ ነው፣ አንድ ዶላር በጥቁር ገበያ ከ26 ብር በላይ እየተመነዘረ ነው፣ ዳኞችንና ባለሥልጣናትን አውቃለሁ በማለት ከተለያዩ ባለጉዳዮች ገንዘብ በመቀበል የተጠረጠረችው ግለሰብ ተከሰሰች፣ የኤችአይቪ ኤድስ ግንዛቤ ማሳደጊያ ትምህርት በከፍተኛ ትምህርት ተቋማት መሰጠት ተጀመረ፣ ታላቁ ሩጫ ወደ መስቀል አደባባይ ተመለሰና በደቡብ ሱዳን 11 ተመልካቾች በጥይት ተገደሉ የተባሉትን ሁነኛ ወሬዎች የሚያስቃኘን ይሆናል። በቅድሚያ በሪፈራል ሆስፒታሎች ህክምናቸውን ለሚከታተሉ ችግረኛ ታካሚዎች ማረፊያ የሚሆን ህንፃ በአራት ሚሊዮን ብር ሊገነባ ነው ተብሏል። በአንድ ጊዜ ለ52 ሰዎች አገልግሎት የሚሰጠው ይኸው ህንፃ ተክለ ሃይማኖት ጤና ጣቢያ ቅጥር ግቢ ውስጥ ነው የሚገነባው። ለግንባታው የመሠረት ድንጋይ ያስቀመጡት የጤና ጥበቃ ሚኒስትር ዴታ ዶክተር አሚር አማን የታካሚዎችን እንግልት ለመቀነስ መንግስት ከህብረተሰቡ ጋር በጥምረት ይሰራል ብለዋል። ህብረተሰቡ የተሟላ የህክምና አገልግሎት እንዲያገኝም መንግስት ከሚያደርገው ጥረት ባሻገር የሲቪክ ማህበራት ተሳትፎ አስፈላጊ መሆኑን ተናግረዋል። የህንፃውን ግንባታ ጎጆ የህሙማን ማረፊያ የኢትዮጵያውያን ነዋሪዎች በጎ አድራጎት ድርጅት በመስራችነትና በበላይነት ያከናውነዋል። የበጎ አድራጎት ድርጅቱ መስራችና ስራ አስኪያጅ ዶክተር ሰላሜነሽ ጽጌ የህንፃው ግንባታ በሁለት ዓመት ውስጥ ተጠናቆ ለታማሚዎች አገልግሎት መስጠት እንደሚጀምር ገልጸዋል ሲል ኤፍቢሲ ዘግበዋል። የዶላር ምንዛሬ በከፍተኛ መጠን እያሻቀበ ሲሆን አንድ ዶላር በጥቁር ገበያ ከ26 ብር በላይ እየተመነዘረ ነው ተብሏል። ለዶላር ምንዛሬ መናር ዋነኛ ምክንያት የውጭ ምንዛሬ ጥረትና በኢትዮጵያ የዶላር የምንዛሬ መጠን አለመሻሻል መሆኑን የጠቆሙት ምንጮች ዓለም ባንክና፣ ዓለም አቀፉ የገንዘብ ድርጅት አይ ኤም ኤፍ የዶላር ምንዛሬ እንዲሻሻል የሰጡትን ምክር መንግስት አለመስማቱ ሌላው ምክንያት ነው ብለዋል። የብሔራዊ ባንክ ምክትል ገዢ አቶ ዮሐንስ አያሌው በበኩላቸው የዶላር የምንዛሬ ምናር በአንዳንድ ወቅቶች በሚናፈሱ ወሬዎች ተከስቶ ወዲያው የመጥፋት ባህሪ እንዳለው ጠቁመው ይህ የተለመደና አዲስ ነገር እንዳልሆነ ለአዲስ አድማስ ጋዜጣ ተናግረዋል። የውጭ ምንዛሬ እጥረት ስለመኖሩ የተጠየቁት ምክትል ገዢው አቶ ዮሐንስ አያሌው እስካሁን ምንም አይነት የውጭ ምንዛሬ እጥረት እንዳላጋጠመና ባንኮችም በጥሩ ሁኔታ አገልግሎት እየሰጡ መሆኑን ጠቅሰው የምንዛሬ ዋጋ ማሻቀቡ ለረጅም ጊዜ የሚቆይ ባለመሆኑ ብዙ እንደማያሳስብ ገልጸዋል። የትኛውም አካል ኢትዮጵያ የዶላር ምንዛሬ እንድትጨምር ወይም እንድታስተካክል ምክርም ሆነ አስተያየት አልሰጠም ያሉት ምክትል ገዢ በጥቁር ገበያ አንድ ዶላር ከ26 ብር በላይ እየተመነዘረ መሆኑንም እንደማያውቁ ተናግረዋል። መንግስት ከዶላር ምንዛሪ ማግኘት የሚገባውን ጥቅም በአግባቡ ለማግኘት ጥረት እያደረገ መሆኑን የተናገሩት ምክትል ገዢው ህጋዊ ያልሆነ እንቅስቃሴ ለመገደብ የተቀመጠ ህግ መኖሩን አስታውሰው እስካሁን ብዙ እንቅስቃሴ መደረጉና እንቅስቃሴው እንደሚቀጥልም አስታውቀዋል። አንድ ዶላር በባንክ 22 ብር ከ60 ሳንቲም እየተመነዘረ ይገኛል ሲል አዲስ አድማስ ጋዜጣ በትላንት

ዳኞችንና ባለሥልጣናትን እንደምታውቅ በመግለጽና ጉዳያቸውን በቀላሉ እንደምታስፈጽምላቸው በማስረዳት ገንዘብ ተቀብላለች የተባለች ተጠርጣሪ በቁጥጥር ስር ውላ ተከሳለች። የ38 ዓመቷ ተከሳሽ አዜብ ጌታውን የምትባል ሲሆን ነዋሪነቷን በጉለሌ ክፍለ ከተማ ወረዳ 9 ውስጥ መሆኑን የቀረባት የክስ መዝገብ ያስረዳል። ተከሳሿ ሐሰተኛ የታክስ ደረሰኝ በማዘጋጀት ተጠርጥሮ የታሰረውን አቶ ነጸረአብ ተወልደ የተባለን ተጠርጣሪ እህት ታገኛታለች ወንድሟ የታሰረባት ጉዳይ እስከ 25 ዓመት እንደሚያሳሰር ካስረዳቻት በኋላ ገንዘብ ካላት እሷ ባለስልጣናትና ዳኞችን ስለምታውቅ በቀላሉ እንደምታስፈታላት እንደነገረቻት ክሱ ይገልጻል። ተከሳሿ ከዳኞችና ባለስልጣናት ጋር ባላት ግንኙነት በርካታ ሰዎችን እንዳስፈታችም መግለጿን ክሱ ይጠቁማል። በታክስ ደረሰኝ ተጠርጥሮ ለታሰረው ግለሰብ እህት በመጀመሪያ ለባለስልጣናቱ ምግብና መጠጥ መጋበዣ 15 ሺህ ብር እንደምትፈልግ ስትገልጽላት ተበዳይ ተስማምታ እንደሰጠቻት ብልሻት ክሱ ያስረዳል። በተጨማሪም ለባለስልጣናቱ ክፍያ በማለት 250 ሺ ብር በድምሩ 265 ሺ ብር መቀበሏንና በፈጸመችው የአታላይነት ወንጀል መከሰሷን ክሱ ያብራራል። የፌዴራል አቃቤ ህግ ያቀረበለትን ክስ የመረመረው የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ግለሰቧ የወንጀል ህግ አንቀጽ 692 ቁጥር አንድን ተላልፋ ወንጀሉን በመፈጸሟ በወንጀለኛ መቅጫ ስነ ስርዓት ህግ ቁጥር 96 ንዑስ ቁጥር 2 መሰረት የ500 ብር ዋስትና በማስያዝ በውጭ ሆና እንድትከራከር ትእዛዝ የሰጠ ቢሆንም ግለሰቧ ትእዛዙን ተቃውማለች። ተከሳሽ የፍርድ ቤቱን ብይን በመቃወም ለዋስትና እንድታሲዝ የተጠየቀችው የገንዘብ መጠን ከአቅሟ በላይ መሆኑን በመጥቀስ አቅሟን ያገናዘበ ዋስትና እንዲፈቀድላት ለፌዴራል ጠቅላይ ፍርድ ቤት ይግባኝ ብላለች። የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚችሎት የስር ፍርድ ቤትን ብይን መርምሮ የተሰጠው ብይን የሚነቀፍ ሆኖ ባለመገኘቱ ጥቅምት 22 ቀን 2009 ዓ ም በማ በማጽ ናት መዝገቡን ዘግቶታል፣ ሲል ሪፖርተር ጋዜጣ በትናንትናው እትሙ ዘግቧል። የኤች አይቪ ኤድስ ግንዛቤ ማሳደጊያ ትምህርት በከፍተኛ ትምህርት ተቋማት መሰጠት ተጀምሯል። በአሁኑ ወቅት በኢትዮጵያ ያለው የኤችአይቪ ስርጭት አንድ ነጥብ ሁለት በመቶ ደርሷል። መረጃዎች እንደሚያሳዩት ከፍተኛ የትምህርት ተቋማት ስርጭቱ በስፋት ከሚታይባቸው አካባቢዎች መካከል በቀዳሚነት ይነሳሉ። በከፍተኛ ትምህርት ተቋማት የሚታየው መዘናጋትና ተፈጥሯዊ ተጋላጭነታቸው ጋር ተዳምሮ ከሌላው ማህበረሰብ በተለየ ለበሽታው ቅርብ እንዲሆኑ አድርጓቸዋል። ይህንንም ከግምት ውስጥ በማስገባት ለተማሪዎች የግንዛቤ ማሳደጊያ ስልጠናዎች ቢሰጥም የስልጠናው ውጤት ግን የተጠበቀውን ያህል ለውጥ ማምጣት አልቻለም። በመሆኑም የከፍተኛ ትምህርት ተቋማት ተማሪዎችን የኤች አይቪ ተጋላጭነት ለመቀነስ የሚያስችል አዲስ አሰራር መተግበር ጀምሯል። የከፍተኛ ትምህርት ተቋማት ፎረም ተወካይ አቶ ፊልጶስ ጴጥሮስ እንደሚናገሩት ዘንድሮ ኤች አይቪ ኤድስን የሚመለከት አንድ ትምህርት ተቀርጾ በከፍተኛ ትምህርት ተቋማት መሰጠት ጀምሯል። በዘንድሮ ዓመት የመጀመሪያው ወሰነ ትምህርት ወሎ፣ ወላይታ፣ ዋቸሞና አርባ ምንጭ ዩኒቨርሲቲዎች ትምህርቱን መስጠት ይጀምረዋል። ትምህርት ተቋማቱ የትምህርት አይነቱን ከሌላ የትምህርት አይነት ጋር በማቀናጀትና ራሱን ችሎ እንደ አንድ የትምህርት አይነት እንዲሰጥ እያደረጉ ሲሆን የሁለተኛው መንገድ በሁሉም ከፍተኛ ትምህርት ተቋማት ዘንድ ተመራጭ ሆኗል። የኤች አይ ቪ ኤድስ ስርጭትን ለመከላከል የተጀመረው የትምህርት አይነት ወጣቶች በቫይረሱ ዙሪያ ሰፊ ግንዛቤ እንዲኖራቸው ከማድረግ ባለፈ በቀላሉ በርካታ ቁጥር ያላቸው ወጣቶችን ማዳረስ ያስችላል ተብሏል። በአገሪቱ የቫይረሱን ስርጭት ለመከላከል በተሰራው ስራ አገራዊ የቫይረሱን ስርጭት አንድ ነጥብ ሁለት በመቶ ማድረስ የተቻለ ሲሆን አዲስ በቫይረሱ የሚያዙ ዜጎች መጠንም አሁን ላይ ዜሮ ነጥብ ዜሮ ሶስት መድረስ ተችሏል። የፌዴራል ኤች አይቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት ምክትል ዋና ዳይሬክተር አቶ አለሙ አኖ በ2008 የነበረውን የምርመራ መሳሪያዎችና የመድኃኒት እጥረት ችግሮችን በመፍታት በቀጣይ የመከላከል ስራዎችን እንሰራለን ብለዋል። በኢትዮጵያ 741 ሺህ የሚሆኑ የህብረተሰብ ክፍሎች አሁን ላይ ከቫይረሱ ጋር ይኖራሉ ሲል ኤፍቢሲ ዘግበዋል። ታላቁ ሩጫ በኢትዮጵያ ወደ መስቀል አደባባይ ተመልሷል ላለፉት ዓመታት መነሻና መድረሻውን ጃን ሜዳ በማድረግ ሲካሄድ የነበረው ታላቁ ሩጫ በኢትዮጵያ ቀድሞ ሲደረግበት ወደ ነበረው መስቀል አደባባይ ተመልሷል የዘንድሮ ሩጫ መነሻውን መስቀል አደባባይ በማድረግ በስቴዲየም ሜክሲኮ አፍሪካ ህብረት ሳር ቤት ቄራ ጎተራ ማሳለጫ ላንቻ መሿለኪያ አድርጎ ፍጻሜውን መስቀል አደባባይ ያደርጋል 42000 የሚደርሱ ተወዳዳሪዎች የተዘጋጁትን ቲሸርቶች በማድረግ በሁለቱም ጾታ ይሳተፋሉ ከዚህ በፊት ኃይሌ ገብረ ስላሴ ገብረ እግዚአብሔር ገብረ ማርያም ስለሺ ስህን ጥሩነሽ ዲባባ ና ብርሃኔ አደሬን ጨምሮ ሌሎችም ስምጥር አትሌቶች በታላቁ ሩጫ በኢትዮጵያ ማሸነፍ መቻላቸው ይታወቃል በመጨረሻም በደቡብ ሱዳን መዲና ጁባ አቅራቢያ እግር ኳስ ሲመለከቱ የነበሩ 11 ሰዎች በጥይት ተገለዋል። ጉሬ በተሰኘች ከተማ መሳሪያ የታጠቀ ግለሰብ የእንግሊዝ ፕሪምየር ሊግ ሲከታተሉ በነበሩ ተመልካቾች ላይ በከፈተው ተኩስ 16 ሰዎችም ጉዳት ደርሶባቸዋል። የደቡብ ሱዳኑ ናሽናል ኮሪየር ጋዜጣ እንደዘገበው የጸጥታ ኃይሎች መሳሪያ የታጠቀውን ግለሰብ ለመያዝ ቢሞክሩም ማምለጥ ችሏል። ፖሊስ ጉዳዩን አጣራለው ቢልም የግለሰቡ ዓላማ እስካሁን አልታወቀም። ባለፈው የፈረንጆቹ ነሐሴ ወር ላይ የፕሬዝደንት ሳልቫ ኪርና ሪክ ማቻር ጠባቂዎች እርስ በርስ ባደረጉት ግጭት ምክንያት በመቶ የሚቆጠሩ ሰዎች የሞቱ ሲሆን በሺዎች የሚቆጠሩ ደግሞ ለስደት ተዳርገዋል። ይህንን ተከትሎ ማቻር መጀመሪያ ወደ ዲሞክራሲያዊ ሪፐብሊክ ኮንጎ መጓዛቸውን እና በአሁኑ ወቅት በደቡብ አፍሪካ ሕክምናቸውን እየተከታተሉም እንደሆነ ቢቢሲ በዘገባው አመልክተዋል። የድሬ ቲዩብ የምሽት ወሬዎቻችን እኒ ነበሩ። መልካም ምሽት ይሆንላችሁ።